ዛሬ ግንቦታያ ነው። ስለ ግንቦታያ የተለመደውን ታሪክ ከምንነግራችሁ ለምን የኛ ነው ሐሜት አላቀርብላችሁም? አላቀርብላችሁ በመድኃኔዓለም፣ የኛ እኮ ሐሜት አይጣል ነው። የሚገዛንም መንግሥት ስናብጠለጥል እንደወረደ ደግሞ ስናመሰግን ለጉድ ነን። እስኪ አብርሃም ረታ ዓለሙ በግንቦት ሃያ ዙሪያ ከተማ ለከተማ ያኩ ተመተምነውንና ያማነውን ያስቃኘን፣ ራሳችንም መለስ ብለን እንየው። አፄ ቴዎድሮስ ለኮሎኔል መንግስቱ ከጽርሃ አርያም ከፍታ እንዲህ አሉ ተባለ። የዛን ሰሞን እናት አባት ቢሞት በአገር ይለቀሳል፣ አገር ይሞት እንደሁ ወዴት ይደረሳል ብዬ ነበር እኔ በልጣብኝ አገሬ ምሳሌ ለመሆን በመሪነት ክብሬ፣ ያልጠፋሁ ያልሸሸሁ በሕዝቤም አምርሬ አናቴን በሽጉጥ ብዬ መዘረሬ፣ እንደ ንጉሥ ገዛህ እንደ ሰው አቃተህ የግንነት አይገዟት ለሥጋህ አድልተህ በሚያልፈው ፍርሃትህ አገርክን አዋረድክ አታልፈውን ታሪክ በሽሽትህ ገደልክ ቢሏቸው አፄ መንግሥቱን በፈንታቸው አባት እናት ቢሞት መርዶ ይቀመጧል። አገር ሞቶ አያውቅም፣ ግፋቢል ቅኝ ገዢ ይዛት ይሆናል። በስልት አፈግፍጎ ነጻነት ይገኛል። ይህን ከጃን ሆይ መሰደድ ይማሯል። አገር ሞተ ካሉም ሌላ አገር ይኖሯል። ድሮ ነበር እንጂ መቅደላ ሲዳምን ማምለጫው ሲጠፋ ሳይኖር አውሮፕላን ይባል የነበረ ወዴት ይደረሳል። ቀድሞ ነበር እንጂ ሽጉጥን ላጥ አርጎ ራስን መግደል አውሮፕላን ቀርቦ ቻው ቻው ማለት ሳለ ምን ነው አባታ? ጥቅ ብሎ መልስ ሰጠ ተባለ አሉ ነው እንግዲህ ተባለ ግጥሙ ሲገጠም ቅኔው ሲፈላ ሲባል ሲባል እነሆ እዚህ ደረስ ከዋናው ከተማ ክፍለ ሀገር ከክፍለ አገር አውራጃ ከመሀል ጠረፍ አስራ ሰባት ዓመት በሹክሹክታ የተዘረፈ ቅኔ በሰዋንጎል በአውቶቡስ በአህያ ከመርካቶ እየተባዛ እየተሸጠ እየተበተነ ተሰለቀ ተጠረቀ። የአጤ ቴዎድሮስ ባለሹርባ ፎቶ የታተመበት ግጥም ቴዎድሮስ አደባባይ ላላፊ አግዳሚው የአዲስቷ ኢትዮጵያ መስራች ተብሎ ተጽፎ ታደለ። የማታውቁበትን አጠባ ወርዳችሁ አገር ተደነቀ ባጠማዘዛችሁ ኢየሩሳሌምን ነበረ ምኞቴ ስናርና ፋርስን ነበረ ምኞቴ ለእንደዚህ ነበረ ሽጉጥ መጠጣቴ ቋራና መተማን ቀሙኝ ከብብቴ። አጼ ምኒልክ ደግሞ በርኖስ አጣፍተው በትረ መንግሥት ተመርኩዘው በተነሱት ፎቶግራፍ ግርጌ ተጽፎ አራዳ ጊዮርጊስ ሐውልታቸው ዙሪያ የተለጠፈው ወረቀት ላይ የአዲስ አዲሲቷ ኢትዮጵያ መሥራች በሚል ርዕስ እጅ አልገባ ብሎ ሰሜኑ ሲያስቸግር እባክህ ለምለሙን ደቡቡን አስገብር አትርፌም ሰጠሁኝ ቀንሼም ሰጠሁኝ ሰብስቤም ሰጠሁኝ በትኜም ሰጠሁኝ ስም ነው ያተረፍኩት ሌላ ምን ሸለሙኝ ሞት ዋጋ አውጥቶ እየቀሰቀሱ የሚነዘንዙኝ ከኢትዮጵያውያን ጋር ታሪክ ታፈራርደኝ ገደለ የለኛ አልባፉ እየገደለ ማመስገን ቢቸግር ዝም ማለት ሳለ አሉ ተባለ አጤ ኃይለ ስላሴ ደግሞ የአዲስ አዲስ አዲሲቷ ኢትዮጵያ መስራች ተባሉና ለአርባ ዓመታት እኛ እንደታዘብነው በዘዴ ከያዙት ሰፊው ህዝብ ሰፊ ነው። ሞትማ ጸጋ ነው በጥይት እሩምታ፣ የእኔው ግን ይገርማል በትራ ስፍንታ። መነን ዕድለኛ መነን ዕድለኛ ታጅባ የሄደች ባልቃሽ በሰልፈኛ! የገደለኝ ይሙት ብዬ አልፈረድም! በኔው ይብቃላችሁ መሞትም መኖርም አሉ ተባለ። የአራት ጊዜ አዲስ አዲስ አዲሲቷ ኢትዮጵያ ኢትዮጵያ ምስራች። ኮሎኔል መንግስቱ ደግሞ ከሐራሪ እንዲህ አሉ ተባለ። አርሶ አደሩ ነበር እኔን ያሳዘነኝ፣ ሰርቶ አደሩ ነበር እኔን ያሳዘነኝ። ይሄ ጨቋይ ፋሽስት አምባገነን አለኝ በባዶ እግሩ መጥቶ በጫማ በረረኝ። ገደልኩ፣ ረሸንኩም አሰርኩ፣ ጨፈጨፍኩም። ሸሸው ተሸሸኩም፣ መጣው ተመለስኩም። ሞት እንደው አንድ ነው ዘጠና ሞት የለም። ልባረር፣ ልወቀስ፣ ልከሰስ ግድ የለም። አስራ ሰባት ዓመት እኔ እንደታዘብኩት እናሸንፋለን ሲል እንደ ድምፁ መጉላት አንገቱን፣ ግንባሩን፣ ልቡን ሲነድሉለት ደሙን የመጎንጨት ሐራራ ያለበት ይሄ ሰፊው ሕዝብ ነው። መሬ የሚያሳስት ካራ እያቀበለ በስማም ወልድ እያለ ቆሞ እያስባረከ እልልልልል እያለ እጁን ተጸዳዳ አልነበርኩም አለ። እግዚኦ ለሰፊው ሕዝብ ይብላኝ አብሮት ላለ አሉ ተባለ። 1983 ዓ.ም ግንቦት ሃያ በኢትዮጵያ ሰማይ ላይ የዲሞክራሲ የሰላም፣ የፍትህ አየር አረበበ ተባለ። ጉልበቴን ለማኅበር ሚስቴን ለአይሴማ ለቀበሌ ግብር ልጄን ለአያውማ ለብሔራዊ ወታደር እንዲህ ሆኜ ነው ወይ ባገሬ የምኖር እያለ ደርግን ሲያማርር የነበረው የአማራ አርሶ አደር ኢህአዴግን እየፈተፈተ እያበላ እየተንከባከበ አዲስ አበባ ደረሰ ተባለ። የኢህአዴግ ሰራዊት አዲስ አበባ ሊገባ ሁለት ቀን ሲቀረው የውጨጫ የፉሪ የእንጦጦ የረጲ ጋራዎች መድፍና መትረየስ ባቧቀሉ ዳንዴ በረኸኞች ተጥለቀለቁ። የኢትዮጵያ ሬዲዮም ግንቦት 19 1983 ቀኑን ሙሉ ሁለት ዘፈን ብቻ ሲያቀርቡ አለ። መግለጫ እንዳይሰጡ መንግስት ለምን ያደርጉ ተባለ። ተረኛው ጋዜጠኛ ቢቸግረው እያነበብን እንዋጋለን፣ እየተዋጋን እናነባለን በሚል መንፈስ ማማ ኢትዮጵያ የጀግኖች አገር ባልተወለድኩብሽ ቁጭ ነበር እያለ በምትስረቀረቀ ትራምፔትና ሳክስ የሚታጀብ ድምፃዊን ያቀርብና ከዚያ ጌታቸው ካሳ ደግሞ ቀና ብዬ ባዬው ሰማይ ደፈረሰ የሚለው ይቀርባል ማለት ነው። ምድሬ ሳር ቅጠሉ አዲስ አበባ እየሸሸ ከተማ በገባው የቀድሞ ወታደር ከመጥለቅለቋ በቀር ፍራሿን አውረዳ። ቀለዋን የሸካክፋ የሶስት የሶስት ወር ደሞዟን ተቀባብላ በየቤቱ አድፍጣ የሬዲዮን መስመሮቿን ወደ አስሩ ጣቢያዎች እያቀያየረችና ጉርጥ ጉርጥ እያደረገች ጆሮዋን ቀስራ የሚሆነውን ስትጠባበቅ ሰነበተች ይባላል። ግንቦት ድንጋይ በእጁ ሰኔ ሸውተል መዟል፣ ሐምሌ ጦሩን ሰብቆ ነሐሴን ይጣራል፣ ሰው ሲገድሉላችሁ እናቱን ቁጣጣሽ ተርፈን ባየናችሁ እያለ አዝማሪ ዝጉብኝ ውስጥ በሻማ አንጎራጎረ ተባለ። መገን አራዳ ልጅ እነ ድንጋይ ኳሱ ከምኔው ተጩሆ ከምኔው ደረሱ የሚባልላቸው አራዳ ልጆች በየድራፍት ቤቱ አጮልቀው እያዩ በኢያሱ ዳቦ ነው ትራሱ፣ በዘውዲቱ ተደፋ ሌማቱ፣ በተፈሪ ጠፋ ፍርፋሪ፣ በመንግሥቱ አለቀ ወጣቱ እያለ በሳሎን በኮሪደር እያንሾካሾኩ እናት አባት ቢሞት ባገር ይለቀሳልን ዝቅ ባለ ድምፅ ዘመሩ ተባለ። ግንቦት 19 ለ20 አጥቢያ ምሽቱን አማርኛ በማትችል የትግርኛ ቃና ባላት ድምፅ ጀግናው የኢህአዴግ ሰራዊት ለሰላምና ለዲሞክራሲ ስል የፋሽስቶችን ሬዲዮ ጣቢያ ተቆጣጥሮታል ሲል አወጀ። ለህዝቡ ምክርና ማስጠንቀቂያ ተሰጠ። ጦሩ ሌሊቱን በኮልፌ በጉለሌ በረጴ በቦሌ ግመልና አህያውን እንደተቀረቀበ እየነዳ የአዲስ አበባን ጎዳናዎች አጥለቀለቃቸው። አዲስ አበባ ጎቀዶላት በማለዳ ውጋገን ጠጉራቸው ያልተቆረጠ ጎማ ጫማ ያጠለቁ ቦምብ ያሸረጡን አህያና ግመል እየነዱ መግባታቸውን ስትረዳ ቀስ እያለች አየች ያልታደለ ከተማ ባህያ ይወረራል እግዚአብሔር ሲቆጣ ባህያ የተቀመጠ ጦር ይልካል አንዱ ሲል ሌላው ደግሞ የለም አንተ ዕውቀት ይጎልሃል ምሕረቱን ሲያወርድልን ነው ሆሳዕና ለአርያምን አስታውሱ እያለ ተረተ ተባለ እንደ ማንኛውም የድንጋጤ ወቅት የበቁ የዘጉ ባሕታውያን ከየዋሻው ወይባቸውን እያጣፉ ሰንሰለታቸውን እንዳደገደጉ ከመስቀል ተሰላጤናቸው ጫፍ ላይ የጦቢያን ባንዲራ አስረው ትንንሽ ዲብ እየፈለጉ እንግዲህ፣ ምእመናን፣ ያ ከይሲ ዲያብሎስ ተወግዶልሃል፣ ሱባኤ ግባ፣ ቀሪ መከራ እንዳያገኝህ እያሉ ከገባው ጦር ጋር ከተማውን ተሻሙት ተባለ። እኔ ደርግ ካልወደቀ በረንዳ ወጥቼ የፀሐይ ብርሃን አላይም ብለው በየአፓርትመንቱ ለአምስትም ለስድስትም ዓመት የዘጉ አንዳንድ ምሁራንም የአራዳ ጊዮርጊስን አደባባይ በቮልቮ ፈንታ አህያና ግመል ሲፏልልበት አዩና፣ አህያና ግመልን በሚመለከት በቅዱስ መጻሕፍት የተጠቀሱ ምዕራፎችን አፈላለጉና ቅኔ የተቀኙ ተባለ። ፏለለብሽ ግመል፣ ፏለለ አህያይ፣ የቸርችል ጎዳና ቮልቮ ማርቸዲሱ ያሁሉ ቀረና ተባለ። የታሪክና የቅርስ ዋጋ በጣሙን ገብቶናል ያሉ የአንዳንድ ሰፈር ወጣቶች ደግሞ ስኒከርና ሌዘር ጃኬታቸውን ወግድ ይሁዳ በማለት ቡድን ሰርተው እንደ ኢህአዴጎች ፀጉራቸውን አበጠረው የጎማ ጫማ አድርገው ሱሪያቸውን ከባት በታች ቆርጠው እየፎከሩና እየተገሰሉ ብሔራዊ ሙዚየም ደረሱ ተባለ። ገንዘብ ቢዘረፍ ገንዘብ ይተካል፣ ቤተ መንግስት ቢፈርስ ሌላ ይገነባል፣ ሰው ቢገደል ሰው ይወለዳል። እናት አባት ቢሞት በአገር ይለቀሳል፣ ሉሲ ብትዘረፍ ወዴት ይደረሳል እያሉ እየዘመሩ ሁለት ቀንና ሁለት ሌሊት ያህል ያለ እህል በሲጃራና በውሃ ጠበቁ ተባለ። ከዛ በኋላ ኢህአዴግም አዲስ አበባ ላይ እንዲህ ሲል መግለጫ ሰጠ ይባላል። ሶማሊያ አታመንታ፣ ጋምቤላም አትባክን፣ ኦሮሞ አትጠርጥር፣ ደቡብ አትትከንከን፣ አማራም አትስጋ፣ አፋር አታገንግን አሶሳም አትፍራ ሐረሪም አትዘን፣ አስታውቅሃለሁ በቅርብ ቀን ገብሬን አሉ ተባለ። በኋላ ደግሞ ለህዝቡ የሸውሴን ጅብሪል መጽሐፍ ታተመለትና ስለሚመጣው ገዢ ጅብሪል ምን እንዳሉ ታይቶ እፎይ እንበል ተባለና መጽሐፍ ከዋጋው አምስት ስድስት እጥፍ በሚያወጣ ዋጋ ወረፋ ተይዞ በዘመር ተሸጠ፣ በካርቦን ተባዛ። የተባለን ቅኔ መተንተኛታችን ነው የሚሉ ወሎዮች ከወሎም ከባሊም በሊሞዚን አዲስ አበባ እንዲገቡ ተደረገና በልንግዲህ በአባቱ ከበደ በእናቱ ምን የሆነ ማን ነው ተባለ። ይህ መንግሥት በስምንት ዓመት በምን ምክንያት ይወድቃል? እየተባለን ስንጎነጉን ከረመን ትምህርት ነክቶኛል፣ ዲያሌክቲካዊ ቁስ አካልነትን አንብቤአለሁ ያሉ የኖስትራዳምስ ከሃሊል ጊብራንን በአውላህን ትንቢተ አሞጽ የዮሐንስ ራእይ፣ የሲአይኤን ሴራ ፈተሼ ተረጎመ አስተረጎመ የእነ ሩሶና ማኪያቪል የጻፏቸው መጽሐፍት አፈራቸው እየተራገፈ ብቻ ለሽያጭ ቢያቀት ደግሞ ለኪራይ ንባብ ቀረቡ። የለም ይህ የታሪክ ፍርድ ነው። ፈላስፋ ገሌ አንድ ሕዝብ የሚገባውን መሪ ያገኛል ብሏል የሚሉ ሊቃውንት በትህትና ቃለ መጠይቅም ሰጡ። የኃይለ ሥላሴ እምባን እኩኛን እንዲህ የሚጫወትብን የእሳቸው እርግማን ነው፣ ለዚህ አበቃል ተባለ። ደግሞ ቀጠለና እናት አገር እምባቸውን ፍጥቅ አድርገው ኢትዮጵያ እውነት በድየሽ ከሆነ ብለው ነበርን ካስታማሚያቸው ስትሰማ ዳር እስከ ዳር ምህል ላገባች ተባለ። ሆይ ፎቶ በወረፋ ተሸጠ፣ ተገዛ፣ ታተመ። በዚሁ ሰሞን ነው መሰለኝ የማርክስ ጥርብ ድንጋይ ስድስት ኪሎ ያለው የሌሊን ጅብራ ይነቃነቀው ኮንትራቱ አለቀ፣ ይመለስ ከሞስኮ ራሻ ያለችው ኒቫውና ላዳ መለወጫው ታቶ ተዘፈቅን በዳ ተባለ ሚስት ባገባ ለአይሴማ ልጅ በወለድ ለአይወማ ብናገር ቀበሌ ዝም ብል ተላሌ እንዲህ አይደለም ወይ ባገር መበደል የተባለና ኢህአዴግን እግዚአብሔር ልኮልናል ይመስገን ተባለ ቤተ መንግሥት የገቡት ሹማምንት ሰባት ሆነን በስምንተኛ ደሳለኝ የተባለ በቅሎ አስከትለን ከደደቢት ተነሳን የሚለውን ታሪክ ከደሳሌ ፎቶግራፍ ጋር ጋዜጣ ላይ ያነበበና ኢህአዲስ አበብ ሁዬ ሐሚቴ ጣሙ የኢትዮጵያን ካርታ ገዝቶ በየቤቱ ግርግዳ ሰቅለና፣ እስቲ ባክ እንዱ ደደቢትን አሳየኝ አለ ተባለ፣ አስባለ ይኸው ነው።